ጥያቄ ነው የምጠይቀሽ በስርዓት ነው የምትመልሺው። እኮ ማስፈራራት ነው የምትፈልገው? ገና ሳልጀምረው እኮ እያናደድሽኝ ነው። እሺ ጥያቄ ነው የምጠይቅሽ ይያልሽ ነው በቃ ነው። ምን እየጠየኩሽ ያለው ቁም ነገር ነው። ጠየኩሽ እኮ መልሽልኝ በስርዓት መቼም ላይሆን እንደምችል ተቀለ ነው ከማ ከምታመን ሰው ነው ሰሞት ያላረኩት ነገር ለምን ትናገራለህ? እሺ፣ ጠይቂያት ማናት? ሰላም፣ ሰላም! የተወደዳችሁና የተከበራችሁ የኛ ቤተሰቦች፣ ዛሬ እንግዲህ ከብዙ ግርግርና ውካታ በኋላ ተከስቻለሁ ማለት ነው። እንዴናችሁ ቤተሰቦች አላችሁ? እኔ ያለው እንግዲህ በጤና እንደምታዩኝ ወፍር ያለው የሰርግ ስጋ በልቼ በልቼ እንግዲህ እንደምታዩኝ ጠብደሎኝ ያለው ማለት ነው። ዛሬ ግን ያው በትንሽ በሆነ ነገር የሆነ ነገር ሰማሁና በጣም ተናድጄ ነው የመጣሁት። ግን ያው በደስታ መሀል መናደድ የለብኝም ብዬ ብዙ ነገሮችን አልፌ አልፌ አልፌ ነው የመጣሁትና ዛሬ የመጣሁት ነገሩን የሰማሁት ከበዓል በፊት ነው በዓል ከመሆኑና ሰርግ ከመሆኑ በፊት ነው ነውና ውካታ ከመፍጠር ይህንን ነገር ለምን አልደብቀውም፣ አምቄ ለምን አልይዘውም ብዬ ይዤው ይዤው ይዤው ነው እንግዲህ ዛሬ የመጣሁት ማለት ነው። እና በጣም በጣም በቃ ተናድጃ አለው። ያን ነገር ደግሞ የነገረችኝ ሀይሚ ነች። ያው እሷን ደግሞ መቼም ለእኔ አስባ ነው የሚሆነው ብዬ አምኛት አለሁ ማለት ነው። እና ቤተሰብ ሀይሚ ይህንን ነገር እንዴት ታየዋለህ ምናምን ብላ ስለነገረችኝ አመንኳት። ምክንያቱም እሷ ልታጣላን ወይ የሆነ ነገር ልታረግ ሳይሆን ያው እስቲ የሆነ ነገር እይ ሰላለችኝ እና፣ በናኒ ጉዳይ ነው ይሄንን ማውራችሁ። ናኒ ነች የሆነ ጊዜ ይሄ ሁሌ ዊኬንድ ምናምን እየሄደች ለካ የምትሄደው አዲስ አበባ ነው፣ ዊኬንድ ላይ ማለት ነው። ዊኬንድ የሆነ ሰዓት ላይ ፈተና ልፈተም ብላይ ባ ያለ ወትሮ አርብ ቀን ሄዳለች ፈተና አለ ብላ ማለት ነው እና በእኔ ብዙም አልጠረጠርኩም እና አዲስ አበባ ሄዳ ለካ ሀይሚሻ ከልማ ነገረችኝ። ቀስ ብላ ነው ግን የነገረችኝ። እኔ ደግሞ ነገሩን ሳላጣራ ምናምን ብዬ ብዙ ያስኩኝ ያስኩኝ ያስኩኝ። ያው በዓልም አልፏል የወንድሜም ዝግጅት የመልስ ዝግጅቱ አልፏል። አሁን እስቲ በእናንተ ፊት እስቲ ያለውን ነገር እና ከቻልን ሀይሚ መታ ካልቻልን ደግሞ ደውለንላት ያለውን ነገር እንድትናገር እስቲ ባደርግ ደስ ይለኛል ብዬ ነው ዛሬ መጣሁት። ያው አናዳጅ ነገር ነው፣ እውነት ከሆነ በጣም እኔ በጣም ነው መቀየማት። ልፋታትላ ይችላለሁ። ነው ይሄ እንደዚህ አይነት ቀልድ አይመቸኝም። ምክንያቱም ይሄ ቀልድ አይደለም። በትንሹ እኔና እሷ ብዙ አመት ያሳለፍን፣ ብዙ ነገሮችን ያሳለፍን፣ ብዙ ችግሮችን ያሳለፍን ሰዎች ነን እንደዚህ በዚህ በቀላል ነገር ልንለያይም ልንፋታም ስለማንችል መጀመሪያ ነገሩን እንትን ከማለቴ በፊት እስቲ ጠርቻት በእናንተ ፊት ብትናገር ብዬ ነግሬያታለሁ። ያው ካሜራ ይዤ ሁሉ ነገር አዘጋጅቼ እንደምጠብቃት ታውቃለች፣ ግን ይህን ነገር አታውቅም። ያው እናንተ ጋር ስትመጣ ነው በእናንተ ፊት ነው የምትነግራችሁ። እሷ እስክትመጣ እንግዲህ ያለውን ነገር ወይ ሃይሚ ጋርም ደውላለሁ መደወል ካለብኝ እንደውላለሁ። እውነት ይሁን ውሸት አብረን እንከታተላ አብረን እንከታተል ያለውን ነገር አሳውቃቸዋለሁ። እሷ እስክትመጣ ጠብቁኝ። ትሄጃለሽ ይሉኛል ወዳጅ አፍረ ተሽሌላ ቤት ምሰሶአችን ሳይፈርስ

ከሰዋ አላየሁሽ እንዳልቆት ደሞ ደሞ ይታየኛል ውበትሽ ሳስብልለይሽ ደሞ ደሞ ይመጣና አለሽ ቆየሁ ቆየሽ ያው አንኳ እንትን እንደምትያውቃለን። አይ፣ የሆነ ነገር ሰምቼ ነው። ምን ቆየ ከሰማሁት፣ ከዛሬ ከበዓል በፊት የሰማሁት ግን ያለውን ነገር ያው በካሜራ ነው። በካሜራ እንዲሁም ፈልጌ ነው እንትን ያልኩት ምን እንደሆነ የሆነ እንትን ሰምቻለሁ። ብቻ በጣም ተናድጄ፣ ያለው ግን ነገሩን ለማረጋጋት ሞክሬ ነው ቆይቷል። ከሰማሁት ያው ቀዝቀዝ አርገን መነጋገር ያለብንን እንነጋገራለን። ቶሎ እቆጣለሁ ምናምን ምናምን ብቲ፣ ያው ምክንያቱም ጥፋቱ የአንቺ ስለሆነ እኔ እንትን የምለማመጥበት ምክንያት የለም። ዛሬ ደግሞ ምን አጠፎች? የሆነ ጊዜ ላይ አርብ ቀን ጥያቄ ነው የምጠይቅሽ። በስርዓት ነው የምትመልሽው። አርብ ቀን አይደለም። ጥያቄ ነው የምጠይቅሽ። አሁን እንትን ብለሻት እንድትመልሽልኝ አልፈልግም። ጥያቄ ነው የምጠይቅሽ። በስርዓት ነው የምትመልሽው። ገና ሳልጀምረው እኮ እያናደድሽኝ ነው። ጥያቄ ነው የምጠይቅሽ ነው በቃ ሆኗል፣ አልሆነም ነው የምትመልሽው። የሆነ ቀን አርብ ቀን ፈተና ነኝ ብለሽኝ አርብ ቀን ፈተና አለ ብለሽኝ እዛው አሳልፈሻል። ቅዳሜ እናወድን ማለት ነው እኮ የሆነ ቀን ግን አርብ ቀን ሄደሻል ትምህርት ቤት ግቢ ማለት ነው ፈተና። ግን በጣም ከማምነው ሰው በጣም ከምወደው ሰው ማይሆን ነገር ሰማው ካንቺ፣ አንቺ ላይ ማለት ነው። አዎ የዛን ቀን ደውላ ነው የነገረችኝ። አዲስ አበባ አየዋት። ምን ሆና ነው? አው አው። እሺ አጥቀን ልጅ፣ እኔ ቁም ነገር ሳውራ ቁም ነገር አውሪ። በቃ ምንድነው የሚያስቅሽ? ምንም የሚያስቅ ነገር የለም። ጉድ እኮ ነው። ነገረችኝ ነው እያልኩሽ ያለሁት አሁን። ስለዚህ ምን እንደሆነ እንድትመልሽልኝ ነው አሁን። ምን ብላ ነው የነገረችው? በግልጽ ለምን አትነግረኝም? አዲስ አበባ አየዋት። አንተም መተህ ነው ወይ ከሰው ጋር አየዋት ነው ያለችው። አንቺን ነው ሌላ ማንን ነው እየጠየኩት እኮ ያለው፣ አንቺን ነው። ምን ይመንታ ቀለኝ እኮ በጣም እኮ ነው የምታስጠይቂኝ። እንደዚህ ስትስቂ እራሱ የምታስጠይቂኝ። አዎ እየጠየኩሽ ያለሁት ቁም ነገር ነው የምጠይቀኝ። በስርዓት ባለው አግባብ ነው። በቃ የምታስጠይቂኝ ምናምን ምን ማለት ነው? በቃ አትሳቂያ። ቁም ነገር ሳውራሽ ቁም ነገር አውሪ እንዴ። የሚያስቅ ነገር እኮ ነው እያወራሁ ያለው። ምንድን ነው የሚያስቀው? ምንድን ነው የሚያስቀው? በስርዓቱ ማለት መልሽልኝ። አንተ ራሱ ጥያቄ በስርዓት ነው። ምን አይነት እንትን ነው ጥያቄ ነው መልሽልኝ። እሺ እንዴት ነው ማየው? ነው ነው ከማ ከሚታመን ሰው በጣም ከማም ነው ሰው ነው የሰማሁት። አሁን ሁለታችሁ እንድትጣሉ ወይም የሆነ ነገር እንዲፈጠር አይደለም። መረጃ ማነው የወሬ እስኪ ንገረኝ። ለመሰለል አስበው ለመሰለል አይደለም። የታየሽውን የተናገረችው ምንም ስለላ ምናምንም የላኩት ነገር የለም። እኔ ስለላ ብልክ ሆሳና ነኝ ብለ ልቶኛል እን ትምህርት ምና ቃለሆን የ ትምህርት ቤት በአርብ ቀን እንዴት ትምህርት ኖረኮ እያልኩኝ ነው። ራሱ በአርብ ቀን እንዴት ነው ትምህርት የሌለው የስራ ቀን አይደል እ በአርብ ቀን ተነስተሽ ሄደሽ እን ሁ ሰኞ ጠዋት ፈተና ካለኝ ስለማልደርስ ቅዳሜ እና ወደ እዛ አሳልፌ አውቃለሁ እኔ አላቅማ ነግረሽኝ፣ አጣቂም ነው እንዴ? ምን የዛ ጊዜ ግን አርብ ቀን ፈተና ግን እንደዛ አልነበረም ያደረኩት። እና ምንድነው ያደረኩት አዲስ አበባ አይቻታለሁ አንተም አለ ወይ የትናችሁ ብላ ደወለችልኝ። ከማን ከማን ጋር ነው የምታይኝ አልኳት። ናኒን አይቻታለሁ፣ አንተም አለ ወይ ለምን አመጡም ቤት ብላ ደወለችልኝ። ጨራሽ አዲስ አበባ የሚኖር ሰው አበባ እዚህ ያለ ሰው በጣም ማምነው ሰው ነው። እኔን መጨቃጨቅ አልፈለኩም። መጨቃጨቅ ስላልፈለኩኝ ባል ነበር መጪው። ሁለታችን ደግሞ መጥፎ ሁኔታ ላይ ነበርም በዛ ሰዓት በቃ አሁን ድጋሚ ይሄን ምንም እየሰማሁ አይደለም። እኔ ድጋሚ ይሄ ነገር አሁንም በጭቅጭቅ እንደዚያ ተጣልተን ድጋሚ በጭቅጭቅ ከምንፈታ ብዬ አልኩኝ ለስሙ እኮ እንደዛ ነው። መመለስ አላልሽም አንቺ። ቆጣ ቆጣ እልልሽ እኮ። አይ ለምን አልቆጣም እኔ። ያላረግኩትን ነገር ለምን ትናገራለህ? እሺ ጠይቂያት ሲጀመር። አይ ማናት? ደውላ አትልህም። ጠይቂያት አትልህም። ለምን ልጥራት? ልጥራት እዚህ ጋር ለምን ታስለፋታለህ ልጅቷን? እሺ ጠይቂያት አደውለሽም። ምንም አላረገችም ሲጀመር፣ ምንም አላለችህም ጠይቂያት እያልኩሽ እኮ ነው። ከፈለግሽ ደውለሽ፣ ከፈለግሽ እኔ ሲጀመር አውቃለሁ አትልህም። በጣም ታውቂያለሽ። ስለፈራሽ ነው፣ ስለፈራሽ ነው። ደውለሽ ጠርተሽ ነገር የለም ጠርተሽ አይተሽኛል አላየሽኝም፣ በያት ከዛ በኋላ አይ፣ ካልፈራሽ ነው ምትፈሪ ከሆነ አትጥሪ። ምክንያት በእኛ ጭቅጭቅ ምክንያት ለምንድን ምጠራው? አትጥሪ ካልፈለግሽ። ግን ሆኗል ማለት ነው በቃ ካልጠራሽ ካልተናገርሽ፣ ሦስተኛ ሰው አላስቸግርም። ገባ ካደር እኔ ሦስተኛ ሰው አስቸግሪ አታስቸግሪ አይደለም። አሁንም ከፈለግሽ ደውለሽ ጠይቂ። ከፈለክ ጠሪያት እዚህ ጭጋ መታ። ለምንድን ነው ማነሳው? ለምንድን ነው ማነሳው? ጉዱንማ መውጣት አለበት። ያኔን ጉድ ውዱ መውጣት አለበት። በቃ እንዴ እኔ እየተማረችልኝ ነው እያልኩኝ ቢታወርደ ጭራሽ አንቺ አዲስ አበባ ምናምን ዊኬንድ ፈተና ትዝናኝልኛለሽ እንዴ ተማገሉ ሲያይ ምን አውቃለሁ ኮ ወንድ ጋር ነበርሽ። በጣም ሳቂ፣ በጣም ሳቂ። አረ ሰቃለው፣ ዘመኔን ሁሉ ሰቃለው። ሳቂ እኔ እኮ አሁን የምትተማመኝ በራስሽ የምትተማመኝ ሰው ከሆንሽ ደዊ ሰብ አላስቸግርም። እኔ እንደዚህ አይነት ነገር ሷ በቃ ይኸው ቤተሰብ በቃ አይታችኋል። አንተ ስርዓት ነው ያዝብት ሰምና ምን አትበል፣ ምንም ስርዓት የሚባል ነገር የለም። ጥሪ ከፈለግሽ ደዊ ትንገርሽ፣ የት እንደታየሽ ከነም ከምነ ሙሉ መረጃው ትነግርሻለች። እኔ አይመለከተኝም። ከፈለግሽ ደዊ፣ ከፈለግሽ ጥራት። እኔ አሁን እሷ እንዳስቸግራት ነው ማና ማና እንድታስቸግሪ አይደለም። ባንደበቷ ብላለች

ደውለሽ ነው ማጨው፣ በጣም እሺ፣ ቀስ በል ስልክ ልጥለው ነው እንዴ? ምንም አልጥልም፣ አትጩይብኝ። ላውድ አርገሽ እስቲ እንስማ። ደውዬ ነው ወጣው። ልትመክሪያት ነው ወይ? ሀይሚዬ፣ እንዴት ነሽ? ሰላም ነው? ደህና ነኝ። ተጠፋፋን እኮ አይደለስ? አልደውልልሽ፣ ቢዚ ሆኜ። ቢዚ ሆንሽ መሰለኝ፣ ያው ጣል ጣል አደረግሽ አረ፣ እንዴት አደረግሻለሁ? እናትሽን እኔ የምልሽ ደህና ነኝ። ምንድነው የሚለኝ ሀብትሽ ምንድነው የሚለኝ? ምን ብሎሽ ነው አስደነከተኝ። እኔ ጠርቶኝ ፈልግሻለሁ ምናምን ብሎ ጠርቶኝ የማየውን ነገር ነው የሚናገረው። አልገባኝም። የተፈጠረ እንዴ? ምን እኔ አዲስ አበባ አይቼሽ አለው ምናምን ከሰው ጋር አይቼሽ አለው ዊኬንድ ላይ እና እሱን የነገረኝ ሰው ደግሞ ሀይሚ ናት አለኝ። እኔ ደግሞ በፍጹም ልትል አትችልም ብዬ ተከራክሬ ደውዪላት ብሎ ስላስገደደኝ ነው። እውነቱን እኮ ነው። ታዲያ እኔ እኮ ሌላ ነገር የተፈጠረ መስሎኝ ነው። እኔ ነኝ የነገርኩት አይቼሽ እኮ ነው ባለፈው፣ አዲስ አበባ እንዲ። መቼ አየሽኝ እኔ ሲጀመር ለዛ ነው ሁላ ለእሱ እራሱ የነገርኩት። ሀይሚ አይቻታለሁ እኮ ባለፈው ምናምን። ሀይሚ ወይዬ፣ ያው እኔም አብሬያት ነው ያለሁት። እና እንደውም ደውለሽልኝ አንተም አለ ወይ ምናምን አላልሽኝም እንደ ያው ብዬሽ አለው ደውዬ እኔ እንደውም ያየችኝ መስሎኝ ሁላ። ከእዛ የሆነ ሰውም አጠገቧ ነበር ምናምን እና አንድ ላይ መስላችሁኝ እና የእዛኔ ነው የደወልኩት። ኧረ ሀይሚ በማርያም እንደ ከሰው ጋር ተመ- ተመሳስዬብሽ ከሆነ እንጂ በቃ ሰማሻ? እንዴ ማለት ነው የምር፣ ሀብትሽ መስሎኝ እኮ ነው ደውዬ፣ አጠገብሽ ያለው ሀብትሽ መስሎኝ እኮ ነው ደውዬ። ይሄ ደሞ ለስራቴ ነገርኩት ማለት ነው። አረ በማ እንዴ እኔ በመጣ እንኳን እሱ መስሎኝ ነውና፣ ማን ነው አጠገቡ ያለው? ብራፍ ይሄ እኮ ነው እንዴ እኔ በመጣ እንኳን አልደውልልሽም እንዴት ነው እኔ ሲጀመርስ? ልመጣውላ እኮ አልችልም ለብቻዬ ይዛ እኔ እንደኔ እንግዲህ መቼም ሙሉ ነገሩ የሆነ ሰው እኮ በሆነ ነገር ይመሳሰላል እንጂ ሙሉ ነገሩ እንዴት ይመሳሰላል? በቃ ችግር የለው። የዛን ቀን ፈተና አለኝ ብላ ነበር ሄደችው። ልክ ነሽ ሀይሚ። በማርያም የሆነ ነገር ምንም። በቃ ቻው ሀይሚዬ፣ በጣም ነው የምናመሰግነው። አች እንዲ እኔ እኮ ያው እንድትጣሉ አስቤ አይደለም። እሺ፣ የነገሩ እኮ እንድትጣሉ አይደለም። እኛ እንጣላም እኮ፣ እንድታምንልኝ ብቻ ነው። አረ እኔ ምንም አላደረግኩም። በቃ አይምዬ፣ በቃ እደውልልሻለሁ። ቻው፣ እሺ፣ በቃ ነው ሰው ይኸው ይኸው ተመሳስዬባት ይሆናል። ምንድን ነው የምትመሳስለው? ወራሽ ሙሉ ነገር ኮት ከዚህ ተነስቼ አዲስ አበባ ብሄድ እንዴ

ሰማን እኮ አንተ ጤነኛ አይደለም። ግን እዛ ጋር ላውራ ደብቀሽ፣ አዎ ካሜራ ፊት ደብቀሽ፣ ከዛ በኋላ ደብቀሽ እንትን ልትይ በጣም ይሄ አንቺ በዚህ ጉዳይ በቃ ፋራ ነኝ። ምንም ለማሳዘን ለማስተባበል አትሞክሪ። እኔ እንደዚህ አይነት ነገር አይመቸኝ። እኔ ራሱ አሁን ደውልላታለሁ። ከፈለግሽ ድጋሚ ደውልላታለሁ። ለምንድን ነው የምትደውለው? በቃ ምንም እንደዚህ አይነት ነገር እኔ ከአንቺ ይህንን ነገር አልጠብቅም። የት ነው የምትሄጁ? የት ነው የምትሄጁ? የት ነው እኔ የትም አልሄድኩም። አሁን እኮ እንድትጣሉ አይደለም ግን ያለውን ነገር እኔ አብራችሁ መስሎኝ ነው ብላ ያው ስትዋረጅ ታመሳሲጊ ሚመሳሰል አይ መድኃኒዓለም እንዲህ ስታጋልጥልኝ፣ መድኃኒዓለም እንዲህ ሲያጋልጥልኝ፣ አንተ አረባክህ በጣም ተዋርደሻል። ምንድን ነው ነው? አይ መድኃኒዓለም ፈጣሪ ቤተሰብ ቁጭ እንደዚህ እንደዚህ ዝጋ፣ በእናትህ ኧረ በእናትሽ። ምንም ዘጋበት ጉዳይ ነው። በኋላ ግን ማሪ ምንም ምንም ነገር ብለህ እንዳትመለኝ ነኝ እሺ። የት ነው የምትቀመጪው? የት እንኳን ነይ ተነሻለሁ። ነይ፣ ከሀይሚ ጋር ተመካክረን ነው። ሲጀመር ፕራንክ ነው፣ ምንም ማያረጋችሁ ነገር የለም። ላቃጥልሽ ነው። ነይ፣ ነይ፣ በቃ ፊትሽ እኮ ቲማቲም መሰለ። ነይ፣ ተነሽ፣ በቃ ተነሽ። ባልነሳስ አትነሽ ግን፣ ነይ ሀይሚ፣ እግዚአብሔር ይስጣት። ተመካክረን ነው፣ ከሀይሚ ጋር ተነጋግረን ነው እሷን ደግሞ የመረጥኩት ሰላም ብታምያል። በቃ እኔ እኮ ተጠራጠርኩ። ድራስ የኔ ነው። በጣም ነው። በጣም ቤት በቃ ግን በጣም ነው ሰለ ተበቀልሽልኝ በቃ በቃ እንደዚህ አምሮብሽ። እኔ በጣም በዚህ አጋጣሚ የማስተላልፈው መልእክት ሰርግሳ የቀና ነው እና እና በጣም እየቀን ነው ባለፈው ነው ነው ሰዓት አላገባም ምን ልላችሁ ነው። በጣም ስዝናና ስጨፍር ከሀይሚ ጋር አብረን ሰርግ እያየን ብዙ ነገሮችን የወደ ሆዳችንን እያወራን ነበር። ሰርግ አማረሽ፣ እና አማራችሁ። ሀይሚ ብዙ ነገር ነግሬሻለሁ፣ ታውቂያለሽ፣ የሆዳችንን አውርተናል። በቃ ታገባላችሁ። ሰርግ በጣም ነው ያማረን፣ ሰርግ አምሮናል። የሰርግ ያለ ሰርግ በጣም ነው ደስ የሚለው። በጣም ተጋቡ፣ ማግባት እንፈልጋለን እሺ እኔ ማግባት ነው በደስታ ነው ማገባት። በደስታ ወራሽ እያልኩኝ ነው ማገባሽ። እኔ የምር ሰርግ ናፍቆኛል። ልታረክሽ ነበራ አምባይ ማርያምን ስንጨፍር ማለት ነው። ወይኔ በቃ፣ በዛ ላይ ደግሞ እነዚህ ሚዜ ሆነው። እኔ አሁን ነው ልታረክሽ ነበራ ያልኩት። ምን እዚህ ማልቀስ ብቻ ምእንዳሰብምን እንዳሰብኩታቀለ ከመቼው ቤት ቤትእጄ እስከማለቀፉ ነው የጨነቀኝ። እኔ ምንም አልናገርም በልብ ነው። ሰፊና ጥልቅ ነው መውደዴ፣ እመነኝ፣ ከባህር ይልቃል። ቢወጡት ቢወርዱት ድካም ነው፣ አትልፋ ማመኑ ይቀላል የሽም ገላ አይደለም፣ ከልቤ ያደረውን እውነት፣ እስካሁን ቃላታ አይገልጹትም መጠኑን። ወድሃለው ስል ስሜቱ በቃ ታስበው ይቅር እምላለው።